የአፋን ኦሮሞ ድምፃዊ ከድር መርቱ መልእክት፣ ክርስቲያኖች፣ ሙስሊሞች፣ ዋቂ ፈታዎች፣ መላው የብሔር ብሔረሰቦች በመላው ዓለም የምትገኙ ህዝቦች ከልብ አመሰግናቸዋለሁ። ባላብቱ አቶ ያዴታ ጁኔይዲ ሁሉንም እኔ አደርጋለሁ አሳክማለሁ ብሎ ቃል ገብቶልኛል። አቶ ጁኔዲ አመስግኑልኝ ስል መልእክቱን አስተላልፏል። ድምፃዊው በእንግሊዝ ሀገር በማንቸስተር ከተማ ሆስፒታል ይገኛል። ትላንትና በዚሁ ሚዲያ መታመሙን ለእናንተ ይዘንላችሁ መተን ነበረ። የኦሮሚያ አጠቃላይ ኢትዮጵያኖች ርብርብ ሲያደርጉለት እንደነበረ የወጡት መረጃዎች ያሳያሉ። ያን በማስመልከት ከልብ አመሰግናቸዋለሁ በማለትም ነው። ጎ ፈንድሚ አካውንት ተከፍቶለት ነበረ እንደቀረ ጭምርም ነው የወጡት መረጃዎች የሚያሳዩት። ምክንያቱም አቶ ያደታ ጁኔዲ ለሱን ለማሳከም ቃል እንደገቡ ጨምረም ነው። ከኦሮሞ እንቁ ድምጻውያን ና ዘመናዊ ድምጻውያኖች መካከል የዘጠናዎቹ ፍርጥ እንደሆነ የአደባባይ መረጃዎች እና እውነታዎች ናቸው። ከድር መርቱ በጣም በሚገርም ሁኔታ ልዩ ብቃቱን ያሳየበት ሁኔታም ከዚህ በፊት መፈጠሩ የሚታወስ ነው። ሚኪነኝ እስካሁን ድረስ አብሬያቸው ቆየት። ከሚኪታ ቦርንፎ፣ ይን ቻናል ሰብስክራይብ በማድረግ ወቅታዊ ና ታማኒ መረጃ ያግኙ። ሰላም ቆዩልኝ።